በመላ አረባት አገር ያላችሁ እህቶቼ ወገኖቼ በሽንት ቤታችሁ ውስጥ ይህ አይነት ነገር ካለ እባካችሁ ጥንቃቄ ጥንቃቄ አድርጉ። ሰላም ጤና ይስጥልኝ። ውድ የተከበራችሁ የሸዋሌ ቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የኔ ሰላም የበዛ የእናንተም፣ ሰላም በያላችሁበት ቦታ ብዝዝት ትርፍርፍ ይበልልኝ። ለሸዋሌ ቲዩብ አዳዲስ ከሆናችሁ እንኳን ሰላም መጣችሁ ብያለሁ። ስለመጣችሁ ከልብ አመሰግናለሁ። ሁላችሁም ይህን ቪዲዮ ከማየታችሁ በፊት በላይክ በሽር ጀምሮ ለብዙ አረባት ሀገር ላሉ እህቶቼ እንዲደርስልኝ ስለምፈልግ ማለት ነው። ዛሬም እንግዲህ በአዲስ ቪዲዮ መጥቼ ላችኋለሁ የዛሬ ቪዲዮ አረባት ሀገር ላላችሁ፣ በማንኛውም በመላ አረባት ሀገር ላላችሁ እህቶቼ የሚጠቅማችሁ ስለሆነ ይህን ቪዲዮ ላደረሳቸው እንዲደርሳቸው እያደረጋችሁ እንዲያውቁትና መጠንቀቅም ስላለባቸው ማለት ነው። እሱ ምንድ ነው እንግዲህ በዚህ በቪዲዮ ላይ የማሳያችሁ ይሄ አብዛኞቻችሁ ታውቁታላችሁ ብዬ አስባለሁ እና ልትጠነቀቁ ስለሚገባ ነው ይህን ቪዲዮ መሰራ አላችሁ ይህ እንግዲህ እኔ አሁን የምጠቀምበት ሽንት ቤት ነው እያሳየኋችሁ ያለሁትኝ እኔ ለብቻዬ ነው የምጠቀመው ሰዎችም ለብቻቸው አላቸው ማለት ነው እና ያው አብዛኛው ጊዜ ይህ እንግዲህ የማሳያችሁ ይሄ ያው ሻወር ለመውሰድ ስናስብ በዝህ ይሄ የሚሰራው በመብራት ነው የሚሰራው እና መብራት እንትን ብለን ከዛ የራሱ ደቂቃ አለው፣ እስከ ስንት ደቂቃ ማሞቅ እንዳለባችሁ ከዛ በመብራት ነው የሚሰራው። እና እና አብዛኞቻችን ብዙ ጊዜ እኔም የሴትዮ ልጅ ስለደረሰባት ቪዲዮ የምሰራላችሁ ማለት ነው። እና ይሄ በመብራት ነው የሚሰራው። ይሄ የውሃ ማሞቂያ ነው ማለት ነው። አብዛኞቻችሁ ያው ታውቃላችሁ። ሽንት ቤታችሁም አሰሪዎቻችሁ ሽንት ቤትም ሊኖር ይችላል ማለት ነው። እና ይሄ በመብራት ነው የሚሰራው ልክ ሻወር ስወስዱ አብዛኞቻችሁ ልትረሱት ትችላላችሁ። ይህ እንግዲህ ይሄ ውሃ ማሞቂያ ነው። ልክ መብራት ተደርጎ ልክ ያው ስንታጠብ አብዛኛው የሞቃ ውሃ ሲሆን እንፋሎት ይወጣል። በጣም እንትን ይላል ቤቱ፣ ሽንት ቤቱ ያፍናል በእንፋሎቱ ማለት ነው። በዛን ሰዓት ያን እረስታችሁት እንትኑን ፊሹን ካትነቅሉት። ቻርጀሩን ሳትነቅሩት ረስታችሁት በዛን ሰዓት አብዛኛው ጊዜ ልክ ከወዳ ሻወር ስወስዱ ኮንታክት የሚያደርግ ነገር ስላለው እባካችሁ ተጠንቀቁ። በጣም ትልቅ ጥንቃቄ ያስፈልገዋል። እና አብዛኞቻችሁ ይህን ነገር ካደረጋችሁ፣ መጀመሪያ ልክ የምትፈልጉትን ሰከንድ ያክል አሙቃችሁ ቶሎ ብላችሁ ቻርጀሩን መንቀል አለባችሁ ካልነቀላቸውት ኮንታክት ያደርጋችኋል ማለት ነው። እና አብዛኞቻችን ያ ውሃ ስለሆነ ያው መብራት እንደሚታወቀው ቀዝቃዛ ነገር ስለሆነ እኛ ሰውነታችንም ውሃ ላያችን ላይ ስለሚፈስ ኮንታክት ያደርገናል። ጋባችሁ እና ይሄ አይነት ነገር በጣም ከባድ ነው። ሳትነቅሉ ነቅሉ። ስለሚያፍን ያው አብዛኛው ጊዜ ያው በ እንትን ጊዜ በቅዝቃዜ ጊዜ ነው የሞቀ ውሃ የምንጠቀመው። አብዛኛው ጊዜ ያው በቀዝቃዛ ነው፣ ግን የየሀገሩ ያላችሁበት አረባት ሀገር ስለሚለያይ አሁን በተለይ ቅዝቃዜ ያለው ቤሩት ላይ፣ ሌላ ሀገር እንኳን ብዙም አይመስለኝም። አብዛኞቻችሁ ደግሞ እንደዚህም የሽንት ቤት ማሞቂያ ላይኖራችሁም ይችላል ብዬ አስባለሁ እና ግን ያላችሁ እንደዚህ አይነት ነገር ሽንት ቤታችሁ ውስጥ ያላችሁ ጥንቃቄ እንድታደርጉ ነው ይህን ቪዲዮ የምሰራላችሁ፣ እና ለሌሎችም እህቶችን እንዳውቁ። ሻርጁን ሳይነቅሉ የፈለገ ቢሆን እንዳይታጠቡ። ልክ ውሃው በሚፈስ ሰዓት ልክ ኮንታክት ነው የሚያደርገው። ምክንያቱም ተጠላልፎ ስለሆነ እዛ ጋር ከውሃውን አሙቆ ወደ እናንተ ሻወር ስወስዱ እንትን የሚያመጣላችሁ እየሞቀው ነው በዛን ሰዓት ኮንታክት ያደርጋል። እና እህቶቼ ተጠንቀቁ። ከዛ አይነት ነገር ፈጣሪ ይጠብቀን። ነው ሌላ ምንም የሚባለው ነገር እና አንዳንድ ጊዜ እንደዚህ የምናውቀውን ለማናቀው እህቶቻችን ማሳወቅ መልካም ነው። አሁን አብዛኛ ጊዜ ከሀገር ቤት ስንመጣ የማናቅ ላናቅ እንችላለን። አንዳንድ ደግሞ ችለተኞች በጣም ብዙዎች አለን። እንደዛ መሆን የለብንም። በጣም ለራሳችን ጥንቃቄ ማድረግ አለብን። ማንም ከጎናችን የለም። ራሳችን በራሳችን ነው እና ዛሬ ደግሞ እግዚአብሔር የተመሰገነ ይሁን። ያው እኔ ይሄ ሚዲያ ሚዲያ አለ ስልክ ካለ ሁሉን ነገር በስልክ ታገኙታላችሁ። በቴክኖሎጂ ይገኛል እና እኔም ስላወቅኩኝ፣ እኔ ሴትዮ ልጅ እንደት መሰላችሁ፣ እንደዙ ልክ ቻርጅ አድርጋ ሻወር ወሰደች እና ይስበኛል አለች። እንትኑ ማለት ነው መብራቱ ይስበኛል አለች። ምንም አይታወቀኝ ምን እንደሆነ፣ ኮንታክት የሚያደርገኝ ምንም አይታወቀኝም ማለች እና በጣም እኔ አሁን አብዛኛ ጊዜ አለኩስም እውነት ለመናገር ማለት ነው በጣም ነው የምፈረው። በጣም ከምላችሁ በላይ መብራቱ ራሱ ሲበራ ራሱ በጣም ነው የምፈረው፣ ምክንያቱም እንፋሎት በጣም ስለሚወጣ በዛን ሰዓት ኮንታክት ያደርገኛል ብዬ በጣም ነው የምፈረው። እና እህቶች ከዚ አይነት ነገር ጥንቃቄ ያደርጉ ከማንኛውም ነገር መብራቶች፣ ቤት ስታጸዱ ምን ስታደርጉ በጣም ጥንቃቄ መብራቶች ጥንቃቄ በጣም ያስፈልጋል። እና ደግሞ እንዳልኳቸው አሁንም ሻወር ሲወስዱ በጣም ጥንቃቄ አድርጉ እህቶቼ። እንደዚህ አይነት ነገሮች የሚያስተምሩ እንትን የሚሉ ነገሮችን ሸር እያደረጋችሁ ለብዙ አረብ ሀገር ላሉ እህቶቼ አድርሱላቸው ማለት ነው። ብዙ እያየን ነው። ብዙዎች አረቦቹ ራሱ ይህን ነገር እንትን አይሉም። አብዛኛ ጊዜ ልበ ቢሶች ናቸው አረቦች። አንዳንድ ጊዜ ታያችሁ ማለት ነው። በተለይ ደግሞ ሰራ በሰራተኛ የለመዱ ከሆኑ ደግሞ ከባድ ነው እና የዚህ አይነት አሁን የማሳያችሁ በመብራት የሚሰራለ በጋዝ የሚሰራለ እና ሁለቱም በጣም ያስፈራሉ። ሁለቱም እኛ በዚህ ቤትን ያለበት ቤት በጋዝ አለ በመብራት አለ ማለት ነው። አሁን ግን ጋዙ እንትን መብራቱን ትተው በጋዝ ነው የሚጠቀሙት ጋዙም ደግሞ በጣም ከባድ ነው። በጣም ኦቨር ከፓወር ኦቨር ከወጣ ይፈነዳል እና በጣም ከባድ ነው። አረባት ሀገሮች ብዙ አይነት ነገሮች የሚያጋጥሙ ችግሮች አሉ እና በጣም ጥንቃቄ ያስፈልጋል። ራሳችንን ከአደጋ መታደግ ግዴታ አለብን ማለት ነው እና ይቶች ጥንቃቄ አድርጉ። ለምታደርጓቸው ለምሰሯቸው ነገሮች ሁሉ ጥንቃቄ ማድረግ አለባችሁ። ወይ እንደዚህ የምትፈሩ አስቸጋሪ እንደዚህ አይነት ነገሮች ኮንታክት የሚያደርጉ ነገሮች ካሉ ደግሞ በራሳችሁ ወይ በንትን በድስት ምናምን አሙቃችሁ ተጠቀሙ። እንደዚያ ነው የሚሻላችሁ። ከዚህ አይነት አደጋ ላይ ከመውደቃችሁ በንትን ነገር አሙቃችሁ ጋዝ ላይ አሙቃችሁ ሻወር መውሰድ ይሻላችኋል። ምክንያቱም እንደዚህ ራሳችሁን አደጋ ላይ ከምጥሉ ራሳችሁን መጥፎ ነገር ላይ ከምጥሉ ለራሳችሁ ያክል አሙቃችሁ ሽንት ቤታችሁ ለራሳችሁ ብቻ ከሆነ አሁን አብዛኛው ሽንት ቤት በጣም ሰፊ ያለ፣ አብዛኛው ደግሞ የሰራተኛ ሽንት ቤት ይታወቃል። በጣም ትንንሾች ናቸውም እና በዛው ላይ መብራት አለ። በዛው ላይ ደግሞ ይሄ የውሃ ማሞቂያ ካለ ደግሞ በጣም ከባድ ነው። አስባችሁታል? መብራቱም የውሃ ማሞቂያው ምናምን አብሮ ሲገጣጠም ኮንታክት ሊያደርግ ይችላል። እና እህቶች ጥንቃቄ አድርጉ። ያው የሰራተኛ ሽንት ቤት እንዳልኳችሁ ትንሽ ስለሆነ በጣም ከባድ ነው። በዛው ላይ ደግሞ የልብስ ማሽንም ሊኖር ይችላል። በዛ ምቅ ሰዓት ደግሞ የልብስ ማሽናችሁም እዛው ሽንት ቤታችሁ ሊሆን ይችላል። ያን ጊዜም ውሃ ተፈናጥሮ እዛ ማሽኑ ጋር ሊገባ ይችላል። እና ያንንም ጥንቃቄ ማድረግ አለባችሁ። መጀመሪያ ወይ ማሽኑን አጥፍታችሁ ታጥባችሁ፣ ምናምን መሬትን አድርቃችሁ ከዛ ልብሳችሁን እንትን ማለት ማጠብ ወይንም በእጃችሁ የራሳችሁን ቶሎ ቶሎ እያጠባችሁ እንትን ማለት ነው። ምክንያቱም በጣም ከባድ ነው። መብራት ደግሞ ታውቃላችሁ፣ ወይ እጃችንን በሽተኛ፣ እግራችንን በሽተኛ ብዙ አደጋ ውስጥ ነው የሚጨምረን እና ጥንቃቄ አድርጉ እህቶቼ። ፈጣሪ ከሁሉም ነገር ከሁሉም አደጋ ፈጣሪ ይሰውረን ይሰውራችሁ፣ እና ራሳችሁን ጠብቁ በያላችሁበት ቦታ እግዚአብሔር ምንም አይነት እንቅፋት ያጋጥማችሁ። በእውነት በጣም ከባድ ነው ስደት። ብዙ አይነት ነገሮችን እናይበታለን በነገራችን ላይ እና እንማርበትም አለን ያው ብዙ መጥፎውንም መልካሙንም እናይበታለን እና እህቶቼ ተጠንቀቁ። ፈጣሪ ከእናንተ ጋር ይሁን፣ ምንም ነገር አይንካችሁ በያላችሁበት እና እንደዚህ የሚጠቅሙ ነገሮችን ሼር እያረጋችሁ ለብዙ አረባት ሀገር ላሉ እህቶቼ ወገኖቼ ተደራሽ አድርጉላቸው ማለት ነው። ይህን ቪዲዮ ከወደዳችሁ ላይክ አድርጉ፣ ሼር አድርጉ። በአዲስ ቪዲዮ ደግሞ እስከምንገናኝ እስከዛው መልካም ጊዜ መልካም ቆይታ። ላይክ ሼር፣ ሰብስክራይብ እንደሆነ በጣም ነው የማመሰግነው በያላችሁበት ቦታ ሰላማችሁ ብዝት ይበልልኝ። ባይ ባይ። ደህና ሁኑ። እወዳችኋለሁ።